ከሞራት የንችላል በረካቸሁ፣ ውድ የሂያ ሚዲያ ተከታታዮች እንደት ናችሁ? ሰላም ናችሁ እንጂ? ደህና ነኝ አልሐምዱሊላህ። እና ስለ ህጻናት ክትባት ማወቅ ያለባችሁ ነገሮች ምን መሰላችሁ? ላዚ የህጻናት ክትባት ስትመጡ አንደኛ ነገር ቀጠሮ ሰዓት መኖር አለበት። ሁለተኛ ደግሞ የሀገር መኖሪያ ፍቃድ ወረቀት መኖር አለበት። በድብቅ ምናምን ክትባቱ የምታሰጡ ሰዎች ነው ሙሉ በሙሉ ክትባቱ አይሰጥም። ቢያንስ አንድ መርፌ ወይ ሁለት መርፌ ሊሆን ይችላል። የመጀመሪያ ቀን እንደሆነ ሁለት መርፌ ሳይሆን አራት ነገሮች ነው የሚሰጠው። ስለዚህ ያው በብር በክፍያም ቢሆን አስከትቦ ለማለት ነው። እና ደህና ናቸው፣ ሰላም ነው ከነጋግተማም አልሀምድሊላሂ ይደብራል። በጣም ሲስተም አልጎ በጣም ነው የሚያስጠላው። አላወጣልንም ሲስተም እና ብዙ ሰው እየተቸገረ ነው ያለው። በዚህ አጋጣሚ ኮምፒውተር ሙያና ችሎታ ያላችሁ ሰዎች የመጣችሁ ቼክ ብታደርግልን ስለና ባይ ዘ ዌይ እዚህ ላይ ላይ መግባት በጣም የፈራት ምክንያቱም